ሰደበ አድርገ እያመለክ ያለው ምክንያቱም ኢሳያስ ትንቢተ ኢሳያስ ምዕራፍ 53 ላይ ይነግርሃል እንዲቆጣ ነው አምላክ አይደለም ችግር የለውም ቀጥ ቀጥ እንዲሰደብ እንዲንቋሸሽ አይፈቀደም በእኛ ግን አምላካችን ተሰድቧል ፈቅሟል እንዲሰደብ እንዲንቋሸሽ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ኦኬ፣ ነቢዩ መሐመድን አንድ ሰው ቢያንቋሽሽ ምንድን ነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ 5 33 ላይ ይገደላል፣ እጅና እግሩን እያፈራረቁ መቁረጥ ነው አይደለ? መሐመድን የተናገረ አዎ። ምክንያቱም እስልምና እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። መልካም። ክርስቲያኒቲና አንዴ ጠየቀኝ አይደል ጠየቀኝ አይደል? እየመለስኩኝ ነው። አዳም አዳምጥ። ኦኬ እስልምናን እኔ እንድወድበት ያደረገኝ ትልቁ ትልቁ ነገር አምላክ እንዲንቋሸሽ ነብይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ። እንደዚህ ነው የምታምነው፣ እምነትህ ስለሆነ ማለት ነው so ይሄ ነው ልዩነታችን። ስለዚህ ጉዳይ ላይ ያለው እስልምና ላይ ያለው ጥሩ ጥሩ ሁኔታ ይሄ ነው ትልቁ ነገር ትልቁ ነገር ይሄ ነው አምላክ የተከበረ ነው። መልካም ያ ጉዳይ ላይ ያለው ነው እሱ ወደ እስልምና እንዲገባ ያደረገው ወደ ወደ እስልምና እንዲገባ ያደረገው ምንድን ነው እሱ በእስልምና ውስጥ ሙስሊምን፣ እስልምናን መንካት፣ አላህን መንካት፣ መሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት፣ ሱራ 5 33፣ ሱራ 4 89፣ ሱራ 9 30 29፣ ተፍሲር እብን ከሲር እብን አባስ ማየት ይቻላል። ማሳደድ ማሰቃየት፣ ይሄ ጤናማ ነው። የሰላም ሃይማኖት ስለሆነ እስልምና ይሄንን ማድረግ ሱናናና አምላክን የተሰደበ ሰው ይቀጣል። አምላክ አይሰደብም፣ ነቢያቶች አይሰደቡም። ኦኬ ነው። ጠያቂ ነው፣ መጠየቅ አለበት። ሌላ መናገር አልችልም። አራጅ ወደሆነው እምነት እንድትሄድ አደረገ። ነቢያቶችን ተተናገር ካንድ ሰው ኤልያስ ጣኦት ያመለኩትን እንዳረደ መጽሐፍ ቅዱስ ያረበክም ወይ? ጣኦት ያመለኩትን አርዶ ነበር ኤልያስ። ሶ ፈጣሪ ከፈጣሪ ትእዛዝ ውጪ የሆነ ሰው ይገደላል። ገዳይ የሆነ አይማኖት ሰው ባይገልህ መላእኮች ይገልኋል። ተሽሎ የገባህ ማለት ነው። ቪዲዮን ቀጥይ። እሺ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። አምላክ አምላክ ገዳ አምላክ ይገላል፣ ያድናል። ኢሳ ቢሰደብስ ነቢያቶችን ነቢያቶችን ከተሳደብክ አላህ ነቢያቶችን ከተሳደብክ ትቀጣለህ። አንተን እንደሚጠብቅ ቅጣት ማለት ነው ኦኬ፣ ትቀጣለህ። ቅጣቱ ምንድነው? አሀ፣ እኔም ከሚታረዱት አንዱ ነኝ። ለካንተ ነው። በብሉይ ኪዳንም ያለ ነው፣ የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣውት አይመለክም። ኦኬ፣ መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። የሃይማኖት ዲሞክራሲ ባይብል ላይ የለም። መጽሐፍ ቅዱስ ላይ ጣዎት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ፣ እኔ ዲሞክራሲ እንዳለ አሳየሀ። ክርስቶስ የተናገረው ላሳያ ዮሐንስ ወንጌል ምዕራፍ 6 ቁጥር 61 ላይ መጽሐፍ ቅዱስ ላይ ጣዖት ያመለኩ ሰዎች ይገደላሉ ይገደላሉ። የበዓል ነቢያት ጣዖት ማምለክ አጥያት፣ አዎ አራት መቶ ሌላ ጥያቄ እነሱ ሰዎች አስረዳ ሌላ ጥያቄ እስያስገደላቸውን ነው የሚያውቀው እስልምና ለመሳደብ ከሆነ የበዓል ነብያት ለምን ተገደሉ ንገረኝ የበዓል ነቢያትን ጠቅሰሃል ለምንድነው የተገደሉት እሱን እስልምና ሊያሳየሃለው ነገር ግን አውትም ስላመለኩ ዋና ምን አይነት ጣሁት ጣዖትን የተቀረጸ ጣዖት በዓል የሚባል የበዓል ምንድን ነው? እሱ እሱ የሚደረግበት የተቀረጸ ጣዖት አይደለም። ምንድን ነው የሚደረግበት? ሴሬሞኒውን የጠየኩ። የምን ሴሬሞኒ አታውቀውም? የምን ሴሬሞኒ አታውቀውም ማለት ነው ምን ኤልያስ በአካብ ዘመን ታላቆችን ገድሏል፣ አልገደለም? የበዓል አምላኪዎችን ገሏል፣ አልገደለም? የበዓል ነቢያቶች ምንድን ነው ያደረጉት? ገሏል፣ አልገደለም? ጥያቄ

ነበረ አልነበረም? ራሳቸው ተወራርደው ተወራርደው ነው አይደለም? ኖ ኖ ነው አይደለም? አይደለም፣ አይደለም። ለመገደላቸው ምክንያት ይሄ ይሄ፣ ቆይ ቆይ፣ መስዋዕት አቀረቡ ለመገደል መስፈርት አይሆንም። መስዋዕት አቀረቡ። የኤልያስ አምላክ ሰማ። ቆይ የኤልያስ አምላክ ሰማ። መስዋዕቱን በላ። ይሄን ታምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት ቆይ ቆይ አንዴ የጣዖት ካህናቶችን የጣዖት ካህናቶችን ያዛቸው አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው። ሶ አሁን የእኔ ጥያቄ ኤልያስ ለምን ቆይ ቆይ ቆይ ቆይ ኤልያስ ያህዌ አዞት ነው አደለ? ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? ለዘረስ መልካም ልካ የበዓል ነቢያቶች ማለት ሁሉንም ያህዌን ያህዌ ብሎ ነው የሚያምነው። ይሄ ልጅ ወንድማችን አሁንም ከክርስትና ብዙም አራቅም። እንደገናም ደግሞ ማስረጃ ታመጣለህ። አስቀድመው ምን አድርገው ነበረ? ሁሉንም ነቢያቶች ገለው ጨርሰው፣ ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ሙድርድ ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ህያዌ የኤልያስን መስዋዕት በላ። ስለዚህ ኤልያስ ትክክለኛ ነብይ እንደሆነ ወንድማችን ያምናል ማለት ነው። እንደኛ ሀሳብ እንደሆነ ያምናል። ይሄን ሳታውቅ ነው እስልምና ስጥር ላይ የገባኸው። ኤልያስ በእስልምናም ነቢይ መሆኑን አታውቅም። ይህን ማስረጃ ጠይቃለኝ ከስም እና ኤልያስ እውቀት ለየለካ ስለሆነ ኤልያስ የሚባል ነቢ ከቁርአን ይወጣ እናሳኝ። አንቺ ልጅ ለመዝማቲም ቆይ፣ ጣልቃ ትግቢ። ማማዬ ሴቶችን አከብራለሁ። በአልሽምር የሚያደርጉት ህጻናትን እያረዱ እነኚህ ሰዎች ምን የሚያደርጉ ናቸው? ህጻናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰዉ እንጂ ስላም ማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ መረጃ አምጣ መረጃ አምጣ ህጻናትን እያረዱ ይሰዉ እንደነበር መረጃ አምጣ መልካም መረጃ ብሰጥ ምንድን ነው የምታደርገው መረጃ አምጣ አምጣ መረጃ ብሰጥ ከስልምና ለቀጠለ ኖ ኖ ኖ ኖ ይኸውልህ እኔ ጠይቄ ቅድም ጠይቄ አምጥቼ የዮሐንስ ወንጌል ምዕራፍ 18ን አሳይቻለሁ

ትንቢተ ኤርሚያስ ያለው ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይህንን እንኳን ተረጋጋ። ትንቢተ ኤርሚያስ ያለው በእነ ህዝቅያስ ዘመን ነው። እሺ፣ በእነ ህዝቅያስ ዘመን ነው። እኔ ብለው ከዛ ዳግም እሰጥሃለሁኝ። በአል ነቢያት ምን እንደሚሰሩ ኖ ኖ ኖ ከኤልያስ ኤልያስ የገደለበት ቦታ ላይ አምጣልኝ። ህጻናቶችን ይሰው እንደነበር

ሆን ብዬ ነው ያስጨወኩት። ከነገስት ነው የፈለገው፣ ከነገስትም ደግመዋለሁ። ግን ይህንን አልጉሙ፣ ልጁ ምንም እንደ ማያውቅ እንድትረዱ ነው። አምጣ እስቲ፣ አምጣ፣ ቀጥይ፣ ጎበዝ። አንድ ሚውት አድርገህ፣ ወገናችን እኔ ያላዘዝኩትን የተናገርኩትንም፣ ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸውን ለበዓል ምን ያደርጋሉ? ያቃጠሉ ልጆቻቸውን በእሳት የሚያቃጥሉ ናቸው እነህ እንጂ ስለማምለካቸው አይደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ እሱ ነገስት ላይ ስለጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው። ምዕራፍ 17ን አለማንበብህ ንጽጽር አለሙ ስገባ ምዕራፍ 18 ማለት በፊት 17 ይቀድማልና

ወንዶችና ሴቶች ልጆቻቸውን ምን አደረጓቸው ይላል። ወንድማችን አረ ጉዳይ ዳይንገረን እውቀት ዕውቀት ስላለው ምዕራፍ አስራ ስምንት ከማለት በፊት አውዱ ምዕራፍ አስራ ሰባት ይጀምራል። ምን አደረጓቸው? ወንድማችን አረ ተናገር። ምን አደረጓቸው ይላል ወንድማችን፣ እየሰማሁህ ነው። ብሮኔ መጽሐፍ ቅዱስ እያወጣው ነው። ማንበብ ትችላለህ እኮ አንበብ። ኦ ነው እንዴ እኔ መጽሐፈ ነገስትን ምዕራፍ 17ን እያወጣው ነው የገደለበትን ቦታ እያወጣው ነው አንተ መረጃ ማቅረብ ትችላለህ አይዞ ይሄ ያውቀት ቆይ ቆይ ቆይ አንድ ጊዜ ምንድነው የተጠያየቅንበት ፖይንት ምንድን ነበረ የተጠያየቅንበት ነጥብ ኤልያስ የባል ካህናቶችን የገደለው ህፃናትን እነሱ ይገሉ ስለነበረ ነው ነው ያልከው፣ እንዳትረሳ። ምን ይገሉ ስለነበረ? ህፃናትን ይገሉ ስለነበረ። ይሄ የሚያውረው ምንድነው? ቆይ ቆይ በሰዓት መስዋዕት ያቀርቡ እንደነበረ የሚናገር ነው። ኤልያስ የተበቀላቸው ግን ካህናቶቹን አርጎ ነው። ፈጽሞ አይገናኝም። አንተ የምታመጣው ጥቅስ የበዓል ነቢያቶች ባሌሉበት ነው እንዴ መስዋዕት የሚያቀርቡት? መስዋዕቱ በማምና አማካኝነት ነው የሚቀርበው። ያለ ነቢያቶቹ ነው እንዴ መስዋዕት? ይኸውልህ መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋር የሚያገናኘው ነገር የለም። ልጆቻቸውን ቆይ አዳምጥ። ልጆቻቸውን የሚያደርጉት ቆይ ቆይ ቆይ ከመግደል ጋር የሚገናኝ የለም። ስለዚህ አይገናኝም። እግዚአብሔር ደግሞ ቆይ እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳንተ ነቢያቶቹን ገልጠው ጨረሱ። ህፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነኚህ ነቢያቶቹ ምን ያደርጋሉ? ምዕመኖቹ አይደለም የተገደሉት። እነኚህ ነቢያት የተባሉት ምን እንደሚያደርጉት እየዞሩ የሚያስተምሩትም ባይዞ አታውቀውም። ልንገርህ ዘዳግም እራፍ አስራ ሁለት ላይ አለልህ ዘዳግም እራፍ አስራ ስምንት አስቀድሞ ተነግሯል። ህፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። አታ ቪዲዮን ቀጥ ኦኬ ኦኬ ቆይ እኔ ልናገራ ብሮ ሪስፖንድ በቃ ሪስፖንድ አንተ ብቻ ነው የምታወራው እኔ ሚውት ላርክ ማስረጃ ማስረጃ ተከፈተልህ አሁን አንዴ ኦኬ ይሆነ እፎይ፣ በብሉይ ኪዳን የባዓል እንትሮች፣ ባዓልን የሚያመልኩ ሰዎች አንደኛ አሕዛቦችም አሉ። እስራኤላውያኖችንም አስለምደዋቸዋል። ልጆቻቸውን መስዋዕት ያደርጉ ነበር። የኔ ጥያቄ የኔ ጥያቄ ምንድን ነው ነቢያቶቹ የተገደሉት? ነቢያቱ ጦርነት አይደለም። ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው። ነቢያቶች ስለሆኑ ካህናቶች ስለሆኑ ነው። እነዚህ ካህናቶች የተገደሉበት ምክንያትና ህፃናቶቹ የታረዱበት ምክንያት የተለያየ ነው። ህፃናቶቹ የሚታረዱ ለመስዋዕትነት ነው፣ ሴክሪፋይ ነው የሚደረጉት። ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ፣ ገደላቸውና ጠፋ፣ አምልጦ ሄደ። ሶ አሁን ምንድን ነው የእኔ ጥያቄ፣ ያህዌ ኤልያስን ግደል ያለው ትክክል ነው ወይ? ረድ ያለው ትክክል ነው ወይ? ይህን መልስ ረስክ እንዳያችሁት አስራ ስምንት ከመባሉ በፊት ወንድማችን ጉዳይ ዲያ አስራ ሰባት ይቀድማል። እና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘ በዛ አስፈፃሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድነው እሱ መስዋዕቱ የሚቀርበው ህፃን ልጆች ናቸው።